ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመርም። የጉራጌ ኒውስ ኔትወርክ አዳዲስና አካባቢ ዜናዎችን በጄኔን በሁሉም አማራጮች በቴሌግራም ፌስቡክ፣ በቲክቶክና በዩቱብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚሁ አማራጮች ዜናዎቻችን እንዲከታትሉ ፓክፖርት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ ቀዳሚውን በወልቂጤ የከተማ አስተዳደር ስር በሚገኙ ቀበሌዎች የሚፈጠሩ ችግሮች ለማስተካከል ከተማ አስተዳደሩ የሚጠበቅበትን ያህል እየተወጣ አይደለም ተባለ። የወልቂጤ የከተማ አስተዳደር በከተማ የሚፈጸሙ የወሰን ጥሰቶች ለማስቆም የሚያደርገው ጥረት እጅግ የተዳከመ መሆኑን ተገልጿል። የኢትዮጵያ ስታቲክስ አገልግሎት በወልቂጤ የከተማ መረጃ የማሰባሰብ ስራ እየሰራ ሲሆን አገልግሎቱ የመረጃ አሰባሰብ ስራ እየሰራ ያለው ህገወጥና የከተማ አስተዳደራዊ ወሰን በጣሰ መንገድ መሆኑ የጄኔን ምንጮች አስረድተዋል። በማን ትእዛዝና ፍቃድ መሆኑ በውል ሳይታወቅ አገልግሎቱ የከተማው ህጋዊ ይዞታ አካል የሆኑት ሁለት ቀበሌዎች በልዩ ወረዳው ስር ተደርገው የመረጃ ማሰባሰብ ስራ ከጥቅምት አንድ ጀምሮ ሲሰራ ቆይቷል ተብሏል። ነገር ግን የከተማው ህጋዊ ወሰን በመጣስ ወንጀሎችን እየፈጸመ የሚገኘው ልዩ ወረዳው አምስቱ ቀበሌዎች በልዩ ወረዳ ስር ተደርገው ሊቆጠሩ ይገባል በሚል የመረጃ አሰባሰቡን ከሆሳና ስታቲክስ ጽህፈት ቤትና ከዋና መስሪያ ቤቱ ጋር ተነጋግሮ እንዲቆም ማድረጉን ምንጮች አስረድተዋል። ልዩ ወረዳው ሶስቱ ቀበሌዎች ለምን በልዩ ወረዳ ስር አልተካተቱም በሚል ሶስቱ ቀበሌዎች ሳይካተቱልኝ ቆጥረው አይፈቅድም በማለት የመረጃ ማሰባሰቡን ማስቆሙ ነው የተነገሩ። የጉራጌ ዞን ሆነ የወልቂጤ የከተማ አስተዳደር ቆጠራው መደረግ ያለበት በከተማው አስተዳደር ስር ነው ብለው አለመጠየቃቸውና በከተማው የወሰን ጥሰት እየፈጸመ የሚገኘው ልዩ ወረዳው ህገወጥ ስራ ለማስቆም የወሰደው ምንም አይነት እርምጃ አለመኖሩን ምንጮች ጨምረው አንስተዋል። ቀደም ሲል የልዩ ወረዳው አመራር በከተማ አስተዳደሩ ስር የተደረገው መረጃ እየተሰበሰበባቸው በነበሩት ቀበሌዎች ዘልቆ በመግባት ለመረጃ አሰባሰብ የተመደቡ ሰራተኞች ማስሩን የሚታወስ ነው። ስለሆነም በተደጋጋሚ ጊዜ በልዩ ወረዳው አመራር አማካኝነት በከተማ አስተዳደሩ ስር በሚገኙ ቀበሌዎች ውስጥ የሚሰሩ ህገወጥ ተግባራት ማስቆም ካልተቻለ በሂደት የከፋ ችግር ሊያመጣ እንደሚችል ምንጮች ስጋታቸውን ለጄኔን በዝርዝር አስረድተዋል። በጉራጌ ዞን የተጠለሉ ከ15000 በላይ ተፈናቃዮች መንግስት የሰብአዊ ድጋፍ እንዲያደርግላቸው ተጠየቀ። ኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን አመያ ወረዳና ምዕራብ ሸዋ ዞን ኖኖ ወረዳ ተፈናቅለው በማዕከላዊ ኢትዮጵያ ክልል የሚገኙ ከ15000 በላይ ተፈናቃዮች መንግስት የሰብአዊ ድጋፍ እንዲያደርግላቸው የሰብአዊ ድጋፍ አስተባባሪዎችን መጠየቃቸውን ሪፖርተር ጋዜጣ አስነብቧል። ዜጎቹ የተፈናቀሉ በ2016 ዓ.ም መጋቢትና ሰኔ ውስጥ ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ታጣቂ ቡድን ባደረሰው ጥቃት ምክንያት ሲሆን ከ15000 በላይ የሚሆኑ ዜጎች ከሚኖሩበት አካባቢ ሻሽተው በጉራጌ ዞን ወልቂጤ ከተማና አበሽኪ ወረዳ ዳርጌ ከተማ ተበታትነው ይገኛሉ ብሏል። ኢሰመኮ የፌዴራል መንግስት ምግብና መጠለያ ጨምሮ ሌሎች ሰብአዊ ድጋፎችን እንዲያደርግላቸው፣ በቀድሞ አካባቢያቸው ያለውን የሰላምና ጸጥታ ሁኔታ በማረጋገጥ ቤተሰብ መስርተው በሚኖሩበትና ንብረት ያፈሩበት አካባቢ ዘላቂነት እንዲመልሳቸው መጠየቁን ዘገባው አመላክቷል። በጥቃቱ ምክንያት አካባቢያቸውን ለቀው የተሰደዱ ተፈናቃዮች 30 ሺህ እንደሚሆኑ የተገለጸ ሲሆን 15 ሺህ የሚሆኑት በጉራጌ ዞን ወልቂጤና አበሽጌ ወረዳ ሲኖሩ ቀሪዎቹ ወደ ተለያዩ የሀገሪቱ አካባቢዎች መሰደዳቸውን ዘገባው ጨምሮ ገልጿል። ጉዳዩ የሚመለከታቸው አካላት ለተፈናቃዮቹ በቂ ድጋፍ ለማድረግ የተፈናቃዮቹ ቁጥር በውል እንደማይታወቅ መግለጽ ይህን ለመቅረፍ እየሰሩ እንደሆነም ተመላክቷል። በተያዘ ዜና በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ከተለያዩ አካባቢዎች ተፈናቅለው የመጡ ዜጎች የክልሉ መንግስት ሆነ የዞኑ አስተዳደር ምንም አይነት ድጋፍ እያደረግልን አለም በሚል ቅሬታ ሲያቀርቡ ይሰማል። በቡኢ ከተማ የትራንስፖርት ስምሪት ተራስከባሪዎች ከተማውን አቋርጠው የሚሄዱ ተሳፋሪዎች ህገወጥ ክፍያ እንዲከፍሉ ያደረጉ መሆኑ ተገለጸ። በምስራቅ ጉራጌ ዞን የሰወዶ ወረዳ መቀመጫ በሆነው ቡኢ ከተማ ተራስከባሪዎች በህገወጥ መልኩ ከተሳፋሪዎች ተጨማሪ ገንዘብ እያስከፈሉ መሆኑ ተገልጿል። እያደገና በአጭር ጊዜ ውስጥ ትልልቅ የልማት ስኬቶች እያስመዘገበ የሚገኘው ከተማ የማይመጥን ዘረፋ እየተፈጸመ ነው። የሚመለከተው አካል በፍጥነት ያስቆመልን ሲሉም የከተማ ነዋሪዎች ለጂኒን ገልጿል። ከተማችን የማይወክልና ረጅም ጊዜ ለማስቆም ጥረት አድርገን ከአቅማችን በላይ ሆኗል። መንገደኛውንም የተማረ ነው ብሏል። ከተማዋ የትራንስፖርት ስምሪት ተራ አስከባሪ ውስጥ ተብለህ የሚጠሩ ወጣቶች መኪኖች ከሆሳና ወይም ከቡታጅራ ባለው ክፍት ቦታም ሰው ጭኖ ሲመጣ በአንድ ሰው አንድ መቶ ብር ይቀበላል። አሁን አሁን ህግ አድርገውታል። ሰው አልከፍልም ካለ መኪናው ተዘግቶ እንዲሄድ ይደረጋል። በዚህም በርካታ ሰው ውይ ከተማ ውስጥ መኪና ማግኘት ተስኖት ይንከራትታል ተብሏል። ይህ ስምር ተራ አስከባሪዎቹ ከቡይ ከተማ አዲስ አበባ 500 ብር ይላሉ። 100 ብር ደግሞ ለተራ አስከባሪ ሲሆን 400 ለትራንስፖርት ነው። ጉዳዩ ከተማ አስተዳደሩ በውል የሚያውቀው አይመስለንም። ነገር ግን ብዙዎች ለማስቆም ጥረት አድርገው አልተቻለም። ፈጣን ምላሽ የሚፈልግ መሰረታዊ ጉዳይ ነው ተብሏል። መንገደኛው እያማረ ያለና ሌብነት ጭምር ነው። ይህ አይነቱ ስርዓት አልበኝነት መንግስት ሊያየውና ሌቦችም ተጠያቂ ሊያደርግ ይገባልም ተብሏል። ጉጭ የሚቆረጥ የመንግስት ሰራተኞች ደሞዝ አሳሳቢ መሆኑ ተገለጸ። ከጉጭ የሚቆረጥ የመንግስት ሰራተኞች ደሞዝ አሳሳቢ መሆኑ የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታውቋል። መሆኑም ድርጊቱ የአስተዳደር በደል በመሆኑ ችግሩ በተከሰተባቸው ሁሉም አካባቢዎች ለጉዳዩ ልዩ ትኩረት ሰጥቶ ተገቢውን ርምት እርምጃ እንዲወሰድም ተቋሙ አሳስቧል። በተለያዩ አካባቢዎች የሚገኙ የመንግስት ሰራተኞች ለተለያዩ ሥራዎች በሚል ያለ ፈቃዳቸው ደሞዛቸው ይቆረጣል የሚል ቅሬታ ለተቋሙ መቅረቡን የኢትዮጵያ ህዝብን በአጠባቂ ተቋም ባወጣው መግለጫ ገልጿል። ከቅርብ ጊዜ ወዲህ በሀገሪቱ በተለያዩ ዞኖችና ወረዳዎች የሚገኙ በርካታ መምህራን፣ የጤና ባለሙያዎች እና ሌሎች ሰራተኞች ፈቃዳቸውን ሳይሰጡ ከደሞዛቸው ላይ የተቆረጠባቸው መሆኑን በመግለጽ መፍትሄ እንዲሰጣቸው በተለያዩ ጊዜ ለኢትዮጵያ ህዝብ እንባ ጠባቂ ተቋም ቅሬታቸውን ማቅረባቸውን አስታውቋል። ይሁን እንጂ ሰራተኛው በዕዳ ወይም ሌላ ማናቸውም ምክንያት በፍርድ ቤት ተፈርዶበት ከሚከፍለው ገንዘብ ላይ ካልታዘዘ ወይም በህግ በተደነገገው ላብነት የገቢ ግብር መሰረት ካልሆነና ይህንም ሰራተኛው ስምምነቱ በጽሑፍ ካልገለጸ በቀር አሰሪ መስሪያ ቤቶች ከደሞዙ ላይ የመቁረጥ ስልጣን የሌለው መሆኑን ተቋሙ ህገ መንግስቱና የፌዴራል ሰራተኞች አዋጭ ቁጥር 1353 ህዝባር 2017 አንቀጽ 11 እና ንዑስ አንቀጽ ሁለት አጣቅሶ አስገንዝቧል። በመሆኑም የመንግሥት መሥሪያ ቤቶች በፍርድ ቤት ከሚሰጥ ትዕዛዝ ወይም በሕግ በግልጽ ከተደነገገው በቀር ከሠራተኞች ደሞዝ ላይ መቁረጥ የአስተዳደር በደል በመሆኑ ችግሩ በተከሰተባቸው ሁሉም አካባቢዎች ለጉዳዩ ልዩ ትኩረት ሰጥቶ ተገቢውን የርምት እርምጃ እንዲወሰድ የኢትዮጵያ ህዝብ እንባ ጠባቂ ተቋም በመግለጫው አሳስቧል። በክልሉ ያለውን ግጭት በድርድር ለመፍታት ጥረት እያደረገ መሆኑ የአማራ ክልል መንግስት ገለጸ። የአማራ ክልል መንግስት በክልሉ ያለውን ግጭት በሰላማዊ መንገድ በድርድር ለመፍታት ጥረት እያደረገ መሆኑን የክልሉ መንግስት ኮሚኒኬሽን ቢሮ አስታውቋል። በክልሉ ያለውን ግጭት ሀብት ንብረትና የሰው ነፍስ ላይ ውድመት እያደረሰ መሆኑን ያመለከተው የኮሚኒኬሽን ቢሮ ኃላፊው ግጭቱ እያደረሰ ያለው ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ ችግሩን በሰላማዊ መንገድ በድርድር ለመፍታት የተደረገ ያለውን ጥረት ተጠናክሮ መቀጠሉን አስታውቋል። ከዚህ አኳያ በርካታ ስራዎች የተከናወኑ መሆናቸውን የጠቆሙት ኃላፊው ለዚህም አመራሩን ከላይ እስከ ታች ድረስ የማደራጀት የጸጥታ ኃይሉን ላይ ሪፎርም የመስራት የሰላም ጥሪ የማድረግ ስራዎች እየተሰሩ መሆናቸውን ተናግሯል። በኢላ ዜና በክሉ በፋኖ ኃይሎችና በመንግስት ወታደሮች መካከል በተለያዩ ዞኖች በቅርቡ በተካሄዱ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸውን ነዋሪዎችና የፋኖ አመራሮችን መናገራቸውን ዶቼ ቪሌ ዘግቧል። የመከላከያ ሰራዊት ቃል አቀባይ ብርጋዴር ጄኔራል ጌትነት አዳነ ስለ ሁኔታው ሲጠየቁ ከመንግስት ኮሚኒኬሽን በኩል ካልወጣም በስተቀር መልስ እንደማይሰጡ ለዜና አውታሩ አሳውቋል። በኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ዴኤታ አቶ ከበደ ዲሳሳ በበኩላቸው ጽንፈኛ ሲሉ የገለጹት ኃይል ትንኮሳ ከመፈጸሙ ውጭ በየቦታ የመዋጋት አቅም የለውም ማለታቸውን ዘገባው አመላክቷል። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ወይታቸው ከጄኒን ጋር ስለሆነ እናመሰግናለን። መልካም ጊዜ